ብዙ ወንዶች የፍቅር ቀጠሮ ወይም ዴት ያደርጋሉ፣ ግንኙነት ይጀምራሉ እና አንዳንዶቹ ቁርጠኛና ታማኝ ይሆናሉ። ነገር ግን በህይወቱ ውስጥ አንዲት ሴት ብቻ ናት እንደዚህ እንዲሆን የምታደርገው። ምክንያቱም አንድ ወንድ ጨዋታዎችን፣ ነገሮችን በግምት ወይም በዘፈቀደ ማድረግንና ማብቂያ የሌለው ፍለጋዎችን ለመተው ዝግጁ ሲሆን ለእሷ ነው እነዚህን ስድስት ያልተለመዱ ወይም ብርቅዬ ነገሮች ማድረግ የሚጀምረው። በህይወትሽ ውስጥ ቁጥር አራት እየተከሰተ እንደሆነ ካስተዋልሽ፣ እንዲሁ እናገረዋለው። ምናልባትም እሱ ቀድሞኑ ስለቀለበት እያሰበ ነው። አንድ ወንድ ሊያገባት ለሚፈልጋት ሴት ብቻ ወደሚያደርጋቸው ስድስት ነገሮች እንግባ። የዛሬው ርዕሰ ጉዳይ ብዙ ሴቶች የሚያስቡበት የሚጠይቁበትና ብዙም ግልጽ የሆነ መልስ የማያገኙበት ነው። ከአንድ ወንድ ጋር ለተወሰነ ጊዜ ፍቅር ቀጠሮ አድርጋችኋል፣ ተጠናንታችኋል፣ ነገሮች ጥሩ ይመስላሉ። ነገር ግን እሱ በጊዜው ዘና ያለ ብቻ ነው ወይስ የእውነት ከአንቺ ጋር የህይወት ዘመንን ይመለከታል? መልካም፣ በእውነቱ ወንዶች ቀላል ናቸው፣ ነገር ግን ሁልጊዜ ግልጽ አይደሉም። ስለዚህ በዚህ ቪዲዮ እነዚህን ስውር ሆኖም ኃይለኛ የሆኑ አንድ ወንድ ማግባት የሚፈልጋት ሴት እሷ መሆኗን ሲያውቅ ብቻ የሚገለጡ ዋና ዋና ባህሪያትን እንመለከታለን። እስከ መጨረሻው ድረስ አብራችሁን ይቆዩ። አንደኛ በአንቺ ምክንያት በሕይወት ውስጥ እውነተኛ ለውጦችን ያደርጋል ወንዶች እርግጠኛ ላልሆኑበት ሰው አይለወጡም ለጊዜው ሊስማሙ ይችላሉ ነገር ግን እውነተኛ ለውጥ ለሕይወት ያላቸውን አመለካከት ለለወጠች ሴት የተዘጋጀ ነው የእድገት ምልክቶችን አንቺ ስለውተ ወጥሹ ሳይሆን በአንቺ መኖር መነሳሳት ስለሚሰማው እያሳየ ከሆነ ያ ኃይለኛ ምልክት ነው ምናልባት ቀደም ቀደመ ብሎ በጥዋት መንቀት ይጀምራል ከጎጂ ነገሮች ይርቃል ጤናማ ምግብ ይመገባል ገንዘቡን በተሻለ ሁኔታ ይይዛል ወይም ከመጥፎ ጓደኞች በመራቅ በተሻሉ ጓደኞች ራሱን መቅባብ ይጀምራል። ምክንያቱም ወደ አንቺ ወይም በዙራሽ የሚያመጣውን ኃይል መጠበቅ ይፈልጋል። እነዚህ ከላይ ከላይ ብቻ የሆኑ ለውጦች አይደሉም። የራሱን ምርጥ ማንነት ለመሆን በመፈለግ ጥልቅ ስሜት ላይ የተመሰረቱ ለውጦች ናቸው፣ ለእሱ ብቻ ሳይሆን ለአንቺም ጭምር። አንድ ወንድ አንዲት ሴትን ለማግባት ዝግጁ ሲሆን አስታዋሽ ሳያስፈልገው ይነሳሳል። ምክንያቱም እሷን የማጣት ሀሳብ ከእድገት ምቾት ማጣት የበለጠ አስፈሪ ነው። እንዲሁ ብቻ ይስተካከል፣ ይሻሻላል፣ ያድጋል። ልዩነትም ታስተውያለሽ። ይህ ሞክራለሁ ሳይሆን ጀምሬያለሁ ነው። አንድ ቀን ወይም ሌላ ቀን አይደለም፣ ግን አሁን እያደረግኩት ነው። ምክንያቱም ይህንን ያውቃል፣ አንዲት ሴትን አግብቶ ከዛ በኋላ እሷ የሚገባትን ሰው መሆን አይጀምርም። እሺ እንድትል ከመጠየቁ በፊት ያንን ሰው መሆን አለበት። ሁለተኛ፣ ተቆጣጣሪ ሳይሆን ጠባቂ ይሆናል። ሊቆጣጠርሽ በሚፈልግና ሊሸፍንሽ ወይም ሊከላከልልሽ በሚፈልግ ሰው መካከል ትልቅ ልዩነት አለ። አንድ ወንድ ስለአንቺ በቁም ነገር ሲያስብ፣ አንቺን እንደ አንዷ፣ እንደ ዋነኛዋ ሲመለከት፣ በጣም በሚያምርና አክብሮት ባለው መንገድ ጠባቂ ይሆናል። ስለ አንቺ ያጠራል ስለሚጠራጠሪ ሳይሆን ስለ ሰላምሽ በጥልቅ ስለሚያስብ በሰላም ወደ ቤት መድረስሽን ያረጋግጣል። ለጤንነትሽ፣ ለአእምሮሽ ደህንነት፣ ለጉልበትሽ ያስባል ይጠነቀቃል፣ ምክንያቱም ለሱ አንቺ በጣም ውድ ነሽ። ነገር ግን እዚህ ጋር ነው የበለጠ ጥልቅ የሚሆነው። እሱ አርቆ ማሰብ ይጀምራል። እሱ የማትጨንቅበትን ህይወት እንዴት መፍጠር እችላለሁ፣ ካላስፈላጊ ጭንቀት እየጠበቋት እንዴት ህልማን መደገፍ እችላለሁ በማለት ያስባል። ከድራማ ይጠብቅሻል፣ ከራሱ ቤተሰብ የመጣም እንኳን ቢሆን። አንቺ በሌለሽበት ክፍሎችና ቦታዎች ስምሽን ይከላከላል ያስከብራል። እናም አንድ ነገር ደስታሽን እየረበሸ እንደሆነ ካሰበ ማንኛውንም ሰው ጓደኛ፣ የስራ ባልደረባን፣ ወይም ራሱንም እንኳን ቢሆን ይሞግታል፣ ይገዳደራል። ነገር ግን ይህንን ከቁጥጥር ጋር በፍጹም አታመሳሲ። እሱ ምን እንደምትለብሽ ከማን ጋር መውራት እንዳለብሽ ወይም ምን ማድረግ እንዳለብሽ አይነግርሽም። ምክንያቱም እሱ የአንቺ ተቆጣጣሪ ወይም አለቃሽ ለመሆን እየሞከረ አይደለም፣ አንቺን ለማክበር እየሞከረ ነው። ጠባቂነት ጤናማ ከሆነ ቦታ ሲመጣ እንደ ጫናና ግፍት ሳይሆን እንደ ሰላም፣ እንደ ክትትል ሳይሆን እንደ ደህንነት ይሰማል። እናም አንድ ወንድ ማንነትሽን ለመለወጥ ሳይሞክር ይህንን ሲያደርግ ያ ፍቅር ብቻ ሳይሆን ታማኝነትን የሚገነባ ትሩፋት ነው ሶስተኛ በደስታሽ ላይ ኢንቨስት ያደርጋል እሱን በማይጠቅምበት ጊዜም እንኳን በልዩ ወይም በቫለንታይን ቀን አበባ መግዛት ቀላሉ ነገር ግን ሊያገባሽ የሚፈልግ ወንድ በሚመች ጊዜ ብቻ ሳይሆን ያለማቋረጥ ቋረጥ ለደስታሽ ኢንቨስት ያደርጋል አንቺንም የሚያበረሽን ነገሮች ያዳምጣል ምናልባት የልጅነት ትዝታሽን የምታለቢውን ጉዞ ወይም ሁልጊዜ ያለሽን ፍላጎት አንስተሽ ይሆናል እሱን ያስታውሳል እና በእሱ ላይ ይሰራል የምትወጁ ነገር ለማድረግ ሩቅ ይጓዛል በስራሽ ይደግፍሻል። በትናንሽ ስኬቶችሽ ይደሰታል እና በማይታወቁ ሰዎች በተሞላ ክፍል ውስጥ ከፍ ያደርግሻል፣ ያበረታታሻል። ነገር ግን ይሄ ከመልካም ተግባር ምልክት በላይ ነው። ለእሱ ትርጉም ያላቸው ባይሆኑም እንኳን ለአንቺ አስፈላጊ ለሆኑ ዝርዝሮች ትኩረት ይሰጣል። ለምሳሌ እሱ ስፖርትን መመልከትን በሚመርጥበት ጊዜም እንኳን የምትወጁን ፊልም አብሮሽ በማየት ይቀመጣል፣ ወይም ደስታን በሚያመጣልሽ ነገር ያግዝሻል። ምክንያቱም በቀላሉ ደስታሽ ሰላምን ስለሚያመጣለት እና ይህን ሁሉ የሚያደርገው ለማረጋገጫ ወይም ነጥብ ለማግኘት ሳይሆን ፈገግታሽን በራሱ እንደ ሽልማት ስለሚመለከተው ነው። ነጥብ ሳያስቆጥር እንደሚሰጥ ያለ ቅድመ ሁኔታ እንደሚወድና ደረሰኝ ሳይጠብቅ እንደሚደግፍሽ ታስተላልሽ። ምክንያቱም አንቺን ለማግባት ዝግጁ የሆነ ወንድ እውነተኛ ፍቅር አንድን ሰው ስለመውደድ ብቻ እንዳልሆነ ያውቃል። እሷን ይኸው እንድትሆን በሕይወት እንዳለች እንዲሰማት የሚያደርጋትን ስለመውደድም ጭምር ነው። አራተኛ ለአካል መገኘት ብቻ ሳይሆን ለስሜታዊ ደህንነት ቅድሚያ ይሰጣል። በአካል መገኘት ቀላል ነው። ማንም ሰው መታየት መገኘት ይችላል። ነገር ግን ስሜታዊ መገኘት እውነተኛ ቁርጠኝነት የሚኖረው እዛ ነው። አንቺን ማግባት የሚፈልግ ወንድ ከእሱ ጋር ስሜት ደህንነት እንደሚሰማሽ ማረጋገጥን ተልዕኮ ያደርገዋል። አለመገመትሽን፣ ዝቅ ያለመደረግሽን እና በፍጹም ብቻሽን አለመቸገርሽን ሳያቋረጥሽ ያዳምጣል። አንቺን ለማስተካከል ሳይሞክር ለመጥፎ ቀናቶችሽ በትኩረት ይገኛል። ለመስማት አስቸጋሪ ቢሆንም እንኳን እውነታሽን እንድትገልጽ ያበረታታሻል። ምክንያቱም እሱ አልጋ የሚጋረው አጋር እየፈለገ አይደለም፣ ነፍሱን የሚያካፍለው አጋር እየፈለገ ነው። ነገሮችን ግልጽ ያደርጋቸዋል። ስሜቶችሽ ሸክም አይደሉ፣ ድልድዮች ናቸው እና እሱ ሁልጊዜ በትዕግስት በመራመድ ይሻገራቸዋል። ሳሳት በጥፋተኝነት ሳይሆን በእድገት እንዴት ይቅርታ እንደሚጠይቅ ታስተውያለሽ። አስተያየትን እንደ ትችት ሳይሆን ለአንቺ የተሻለ ለመሆን እንደ መመሪያ በመውሰድ እንዴት እንደሚቀበል ታስተውያለሽ። እና ግጭት ሲመጣ፣ ምክንያቱም ሁልጊዜ የሚመጣል፣ አይዘጋውም ወይም በቁጣ አይነሳም። ወደፊት በመጠጋት ይህን እንነጋገርበት እንድረዳው ግዥኝ በማለት ይቀርባል። ያ ስሜት ብስለት ነው፣ ስሜቴ የደህንነት ነው። እና እንዲህ አይነት ወንድ ነው ለጊዜ ግንኙነት ሳይሆን ለእድሜ ልክ ትስስር ዝግጁ ሆነው። ምክንያቱም ዘላቂውን ፍቅር በትላልቅ የፍቅር ምልክቶች ላይ ብቻ የተመሰረተ እንዳልሆነ ያውቃል እዚህ ነኝ እና የትም አልሄድም በሚሉ ወጥነት ባላቸው ዝምተኛ ማረጋገጫዎች ላይ የተገነባ ነው። አምስተኛ ስለ ወደፊቱ ይናገራል እና አንቺም በውስጡ አለሽ። ወንዶች የወደፊት ህይወታችንን ወይም ልጆች ስንወልድ የሚሉ ቃላትን የእውነት ካላሰበው ከልባቸው ካልሆነ በቀር ያነሱ። ስለዚህ ሁለታችን እንዲህ አይነት ቤት ውስጥ ስንኖር ይታየኛል። አንድ ቀን ልጆች ሲኖረን ወይም የዚህ ጉዞ አካል እንድትሆኝ ይፈልጋለሁ ሲል ያንን በቀላሉ አትመልከችው ምክንያቱም እውነታዊ ነው። ወንዶች የረጅም ጊዜ ቅድም በትኩረት በማሰብ ያቅዳሉ። እሳቅና ጨዋታ አንድ ሙሉ ቡድን ሊኖራቸው ይችላል ነገር ግን ወደ ህይወትን መገንባት ሲመጣ ወደ አንዲት ሴት ያጠቡታል እና ያቺ ሴት አንቺ ስትሆኚ በእኔ ውስጥ ሳይሆን በእኛ ውስጥ ማለም ይጀምራል። አንቺን ከግምት ውስጥ በማስገባት ስለ ህይወት እንቅስቃሴዎች ይናገራል። ከዓላማ ውኩልልነት ጋር እንድትገጥሚ መኖሪያን ወደ ሌላ ቦታ ስለመቀየር፣ ስራዎችን ስለማስተካከል፣ ስለመለወጥ ወይም የግል ግቦችን ስለማዘግየት ያስባል፣ ከግምት ውስጥ ያስገባል። ህይወትን በሚቀይሩ ውሳኔዎች ላይ አንቺን አስተያየት ይጠይቃል። የጊዜ ፕሮግራሞችን፣ የገንዘብ ግቦችን፣ የጡረታ ዕቅዶችንም እንኳን ያነሳል። ይህ ስለ ምናባ የምኞት ሳይሆን ስለ መሰረት ስለ መቋቋም ነው። አንድ ወንድ ቁም ነገር ሲይዝ ቋንቋው ከጊዜያዊነት ወደ ገደቤለሽነት ይሸጋገራል። አንቺ እሱ የአሁኑ አንድ አካል ብቻ ሳትሆኚ በእያንዳንዱ የእሱ ወደፊት አካል ውስጥ ነሽ። እና እንዴ እነዚያን መስማት ከጀመርሽ ከአንድ ወንድ ጋር ዴት እያደረግሽ ወይም የፍቅር ጊዜ እያሳለፍሽ ብቻ አይደለም። አንድ ወንድ ጣፍንተውን ከአንቺ ጋር ሲያስተካክል እያስተዋልሽ ነው። ስድስተኛ በውስጣዊ ዓለም ውስጥ ያካትትሻል። አንድ ወንድ ፈገግታውን ለዓለም ሊያሳይ ይችላል፣ ነገር ግን ነፍሱን የሚገልጠው በቁም ነገር ለሚያስባት ሴት ብቻ ነው። አንቺን ወደ ውስጥ ማስገባት ሲጀምር የእውነት ወደ ውስጡ እምትገቢ ሲፈቅድ፣ ይህ እንደ ሴት ጓደኛ ብቻ ሳይሆን እንደ ህይወት አጋር እንደሚመለከት ይሽ የሚያሳይ ምልክት ነው። ስለ ድሎቹና ስኬቶቹ ብቻ አትሰሚም። ፍርሃቱን፣ ድክመቱ፣ ለማንም ያልነገረውን የልጅነት ታሪኮቹን፣ የሚረብሹትን ስህተቶች፣ ለማሳደድ የፈራውን እልሞቹን ያካፍልሻል። ምክንያቱም እውነት ይሄ ነው፣ ወንዶች ጠንካራ እንዲሆኑ ስሜታዊ ቁስላቸውን ከዝምታ በስተጀርባ እንዲደብቁ ይማራሉ። ስለዚህ ያንን በር ለአንቺ ለመክፈት በቂ ደህንነት ሲሰማ፣ አንቺ ለሱ ልዩ ሰው ብቻ አይደለሽም፣ ደህንነቱ የተጠበቀ ቦታ ሆነሻል። በአንድ ወቅት በሚስጥር በያዛቸው ነገሮች ላይ ምክርሽን ይጠይቃል። ያንቺን ሀሳብ፣ አመለካከትሽን፣ ስሜት የድጋፍሽን ይፈልጋል። አንቺ የደስታው ተካፋይ ብቻ ሳይሆን የሂደቱ አካል ትሆኛለሽ። እንዲሁም የተጣራውን ሳይሆን እውነተኛውን የቅርቡን ሰዎች፣ አማካሪዎቹን፣ የእድሜ ልክ ጓደኞቹን፣ ቤተሰቦቹን እንኳን ታውቂያለሽ። እና በጥልቅ ወደ ውስጥነት ገቢ በፈቀደልሽ ቁጥር የበለጠ አንቺ የሚገባሽ ቦታ ይሄ ነው ከጎኔ ብቻ ሳይሆን እስካሁን በገነባሁት ህይወት ውስጥ በማለት በግልጽ እያሳይሽ ነው። ይህንን ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግ ይህ መስማት ለሚያስፈልጋቸው ጓደኞቻችሁ አካፍሉ። ስለ ተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።